የሆነ እንዲሆናችሁ አታቁም። ለመጸለይ ተንበረከካችሁ ወይም በቃ መጸለይ ያለው በቃ ምናም ብላችሁ ውስጣችሁ ባዶነት ተሰምቷችሁ ወይ ደግሞ በቃ ምንም ድክም ብሏችሁ መጸለይ ያስጠልቷችሁ ከተንበረከካችሁበት ስትነስ ወይ ጥቂት በቃ መጸለይ እንደጀመራችሁ ረጅም ሰዓት የጸለያችሁ መስሏችኋል፣ ግን አንድ ደቂቃ ሁለት ደቂቃ አስር ደቂቃ የማይሞላ ጊዜ። አይዟችሁ፣ እንዲህ አይነት ስሜት የሚሰማችሁ ከሆነ ራሳችሁን አትኮንኑ። በቃ ኮ መጸለይ ስለማልውድ ነው ስለማልችል ነው ማትበሉ አደለም። እኔና እናንተ ከጌታ ጋር የነበሩት እንኳን የቅርብ ደቀ መዛሙርቶቹ ማለትም እነ ጴጥሮስ፣ ያዕቆብ፣ ዮሐንስ ማለት ነው ለጸሎት ወስዷቸው ተራራ ስፍራ ላይ ምን አደረጉ ይላል። እንቅልፍ ከብዶባቸው ተኝተው ነበር። እና ለአንድ ሰዓት እንኳን ልትተጉ አልቻላችሁም ሲላቸው እናያለን። ስለዚህ አይደለም እናንተ እነ ጴጥሮስ እንኳን ይሄ ነገር ቸግሯቸው ያውቃል ማለት ነው። ምን ማለት ነው ይሄ? በቃ ጸሎት ሲባል እንቅልፍ እንቅልፍ የሚላችሁ የሚደክማችሁ ባዶነት የሚሰማችሁ ምንም ውስጣችሁ ማይነሳሳ ሰዎች፣ ግን መፍትሄ ደግሞ አለው። ይህንን በደንብ አዳምጡት ይሄን ቪዲዮ። አምስቱን ጸሎት ሰዓት ላይ ለምን እንደሚደክመን ለምን እንደሚደብረን ለምን ባዶነት እንደሚሰማን ምክንያታቸውን እነግራችኋለሁ። ከዛ ደግሞ ምን ማድረግ እንዳለባችሁም እነግራችኋለሁ። እርግጠኛ ነኝ ይህንን ቪዲዮ ካያችሁ በኋላ የጸሎት ሕይወታችሁ በእርግጥ ይለወጣል። በጣም እየወደዳችሁት ረጅም ሰዓት እየቆያችሁ ትክክለኛ በቃ ደስ የምትሰኙበትን የጸሎት ሕይወት እንደምትጀምሩ አምናለሁ። ስለዚህ አሁኑ ይህን ቪዲዮ ላይክ በማድረግ አብራችሁኝ ተከታተሉ ጀምሩ። በቅድሚያ ለምን ጸሎት እንደሚደክመን እንደሚደብረን እንቅልፋችን እንደሚመጣ ምክንያቶቹ ልንገራቸው። አምስት ምክንያቶች ብዬ አስቀምጫቸዋለሁ። የመጀመሪያው በጣም ሲምፕል ቪዚብል የሆነው ነገር ጌታ ኢየሱስ ክርስቶስም ለደቀ መዛሙርት የተናገራቸው ነገር፣ ጸሎት ቶሎ የሚደክመን ምክንያት አንዱ ስጋ ደካማ ስለሆነ ነው። ምን ማለት ነው? በዚህ ምድር ላይ እስካለን በዚህ ስጋ ውስጥ እስካለን ድረስ መንፈሳዊ ነገር በቀላሉ ማድረግ ይደክመናል። አንደኛ ሰዎች ደካማ መሆናችንን የሚያሳይ ነው። ይሄ ሐዋርያው ጳውሎስ እንኳን ትዝ ይላቸዋል። በሮሜ መጽሐፍ ምዕራፍ 7 ላይ እኔ ምንኛ ምስኪን ጎስቋላ ሰው ነኝ፣ ለዚህ ለሞት ከተገዛ ሰውነት ማን ያድነኛል ብሎ ሲናገር እናያለን። በሌላ ስፍራ ደግሞ ይሄንን ስጋውን እየጎሰመ እንደሚያስገዛው ያሳያል። ምን ማለት ነው? ባጭሩ ልንገራችሁ። ገላትያ ምዕራፍ 5 ላይ ይሄን ሐሳብ ታገኙታላችሁ ስጋችን ከመንፈሳችን ጋር ሁል ጊዜ ይቀዋወማሉ እርስ በርስ ጠላቶች ናቸው ስለዚህ መንፈሳዊ ነገር ለማድረግ ስትሞክሩ ይሄ የሚታየው ፍለሻችሁ ስጋችሁ ድካሙን መግለጽ ይጀምራል ሁል ጊዜ ምክንያቱም ኮንፈርቱን ነው የሚፈልገው ምቾቱን ነው የሚፈልገው ምንድን ነው ለዚህ ምቾቱ ካላችሁ የሚታዩ ነገሮች የሚጨበጡ የሚዳሰሱ የሚታሰቡ ይሄ ሪያሊቲ የሆኑ ነገሮች ላይ ማተኮር ነው የሚፈልገው መንፈሳችን ደግሞ በማይታዩ ነገሮች፣ በዘላለማዊ ነገሮች ጠንካራ ኢተርናል በሆኑ ነገሮች ላይ ማተኮር ይፈልጋል። በቃ ጸሎት ማለት ያን የማይታየው እግዚአብሔር ፊት የሆነ ነገር ህብረት ማድረግ ዘላለማዊ ነገርን እያሰባችሁ የመንግስቱን ስራ በልባችሁ ላይ እንዲገንን ማድረግ። ስለዚህ መንፈስና ሥጋ እስከተቃዋወሙ ድረስ ጸሎት ላይከብዳችሁ አይችልም። ግን ግን እስክንለምደው ስጋችን ለመንፈሳችን መገዛት እስኪችል ድረስ ነው። ምን ማለት ነው? በጸሎት ያለን ህይወታችን ዲቨሎፕ እስኪያደርግ ድረስ በጊዜ ሂደት ውስጥ ይሄ ደካማው ስጋችን እጅ መስጠት ይጀምራል። እንዴት ካላችሁ፣ ግን በእኛ አቅም አይደለም። መጽሐፍ ቅዱስ ለእግዚአብሔር ሲናገር ምናለ በመንፈሴ እንጂ በኃይልና በብርታት አይደለም። ስለዚህ መንፈስ ቅዱስን ኢንቫይት ስታደረጉት፣ ሲያግዛችሁ ዲፎልት ይሆናል። ምንም አይከብዳችሁም። እንቅልፍ እንቅልፍ ሳይላችሁ፣ ሌላ ሀሳብ እየመጣ ሳይረብሻችሁ፣ ሳይደክማችሁ፣ ሳትሰላችሁ ምን ሳትሉ፣ ይልቁንስ የበለጠ ጥማት ረሀብ ውስጣችሁ የገባ ትቀጣጠላላችሁ። ግን ደግሞ እንዲህ አይነት ነገር እስኪሆን ድረስስ ምንናድርግ እናድርግ? በቃ ድካም የሚሰማችሁ ከሆነ የምታዛጉ፣ እንቅልፋችሁ የሚመጣ፣ ሌላ ሀሳብ ጭንቅላታችሁ የሚሄድ ከሆነ ምን ላድርግ ለሚለው እነዚህ አራት ነገሮች ብቻ ልንገራችሁ። መጀመሪያው ለስጋችሁ ኮንፈርት የሚሰጥ ቦታ አድርጉለት፣ ማለትም ለጸሎት ጸሎትን እንድትወዱት የሆነ እንድትጠሉት ሳይሆን ወይም ጸሎት ፎርሙላ የለውም በቃ መንበርከክ ነው ያለብን ወይ እንደዚህ ነው ማድረግ ያለብን፣ እዚህ ጋር መቆም ነው ያለብን፤ እንዲህ አይነት ፎርሙላ የለውም። ስለዚህ ኢንጆይ ልታረጉት የምትችሉበት ቦታ ፈጠሩ፣ የጸሎት ቦታ ማለት ነው። ምን ማለት ነው? ስጋችሁን ትሪክ አድርጉት፣ አታሉት። ለምሳሌ እኔ ብዙ ጊዜ ረጅም ሰዓት የምጸልየው ወክ እያረኩ ስጸልይ ነው። አንደኛ ወክ በራሱ እወዳለሁ የሚታዩ ብዙ ነገሮች ስላሉ የጸሎት ርዕሴ ሰፋ ይላል። አይደብረኝም። በቃ በንጹህ አየር ነፃ ሆኜ መንገድ ላይ ማንም ሳያቀኝ ማንም ሳያይ ብጸልኝ ሞር ደስ ይለኛል። ግን ያው ሰፎኬት አይኖቻችሁን ትኩረት የሚወስድ ቦታ ሳይሆን ማለት ነው። ግን ይህ የሚገርማችሁ መንፈሳዊ ነገር ነው። በብል ኪዳን ጊዜ የነበሩ ነቢያቶች፣ እንደገና በአዲስ ኪዳን ላይ ሐዋርያቶች ኢየሱስን ጨምሮ ለጸሎት የሆነ የሚመች አትሞስፌር ነው የሚሄዱት። ለምሳሌ ኢየሱስ ወደ ምድረ በዳ ሄዶ ጸሎት ለማድረግ አርባ ቀን ሲቆይ እናያለን። በቃ ያ የምድረ በዳው ታይም ላይ በብቸኝነት የሚመች ስፍራ ነው። ሌላ ነገር ዲስትራክት አያደርገውም። ደግሞ ደቀ መዛሙርቱን ይዞ ወደ አንድ ተራራ ስፍራ ይወጣሉ። በተለይ ጌት ሰማኒ ቆንጆ የአትክልት ስፍራ አለ። ብዙ ጊዜ እዛ ቦታ ይሰበሰባሉ። ይሁዳ ትዝ ይላችኋል። ወደዛ ይዟቸው ነው እየመራ ያመጣቸው እዛ ስለሚገኙ ማለት ነው። ስለዚህ እዛ ደብረ ዘይት የሚባል አረንጓዴ ስፍራ ሀሳባቸው ሳይበታተን ተፈጥሮን እያዩ በተራራው ከፍታ ላይ ሆነው ረጅም ጊዜ የመጸለይ ልማድ ነበራቸው። እንደገና ወደ ገለልተኛ ስፍራ ሄዶ ጸለይ ይላል እና ሐዋርያው ጴጥሮስን ደግሞ ብታየው ጣሪያ ላይ ለተመስጦ ጣሪያ ላይ ቁጭ ብሎ ሲጸልይ እናያለን እና እንደዚህ እናንተን ኢንጆይ ልታረጉት የምትችሉት ስፍራ አካባቢ አዘውትሩ። ሌላው ደግሞ ይሄ ሀሳባችሁ እንዳያስቸግራችሁ፣ ሁለተኛ ማድረግ ያለባችሁ ሀሳባችሁን ማስገዛት። መጀመሪያ ጸሎት ከመጀመራችሁ በፊት የሆነ ሞቲቭ የሚያደርጋችሁ ነገር ይፈጠር። የማይሆን ነገር ስታስቡ ቆይታችሁ በቀጥታ ወደ ጸሎት ሊሄድ ብትሉ በጣም ከባድ ነው። አይምሯችሁ ይረበሻል እዛም እዛም እዛም የሰማው ነገር ላይ መዋል ይጀምራል። ለዛ ነው ብዙ ጊዜ ማለዳ ላይ ጸሎት ጥሩ የሆነው። ብዙ ነገር ስታስቡ ምናምን በዋላችሁበት አይምሮ አይደለም መጸልዩት። ይልቁንስ ፒውር በሆነ ዝግጁ በሆነ አርፎ በተነሳ ንቁ በሆነ አይምሮ ቀጥታ ወደ ጸሎት ትገባላችሁ። ከዛ ውጭ ግን ስብከቶችን አዳምጣችሁ ለምሳሌ የሆነ ስብከት ከፍታችሁ መጸለይ ይቻላል ችግር የለው። ወይ ደግሞ መዝሙሮችን በ ይሄ ኢሞሽናሊ የሚያነሳሷችሁን ነገሮች ብታደርጉ ምንም ችግር የለው። እንዲሁም መጽሐፍ ቅዱስ ኤልያስ ትዚህ ይላችኋል ጸሎት ከመጸለዩ በፊት ትንቢት ከመናገሩ በፊት ባለ በገና አምጡልኝ አለ ዳዊትም ደግሞ ሳኦል ቤት ሄዶ ምንድን ነው ያደርግ የነበረው ከሳኦል ላይ ክፉ መንፈስ እንዲነሳ በገና ይደረድር ነበር ስለዚህ ሙዚቃ የሚመቻችሁን ስትሰሙት ደስ የሚላችሁን የተለያዩ ሙዚቃዎች መዝሙሮች የአምልኮ መዝሙሮችን ከፍታችሁ ለጸሎታችሁ ቆንጆ አትሞስፌር ማድረግ ትችላላችሁ ስጋችሁን በዚህም በዚህም አድርጋችሁ ማስጨቆን ማለት ነው በጣም ጥሩ መንገድ ነው የጸሎት ጊዜያችሁን እድሜውን ያረዝመዋል። ደስተኛ ትሆናላችሁ። ሌላው ደግሞ እንዲሁ ቀጥ ያለ ጸሎት ረጅም ሙሉ ቀን ምናምን አታስቡ። ይልቁንስ እረፍት እያረፋችሁ ረጅም ለመጸለይ ለምሳሌ 15 ደቂቃ ጸለያችሁ፣ እረፍት 15 ደቂቃ ጸለያችሁ፣ የሆነ ነገር መክፈትና ማየት ወይ በዛ በጸሎታችሁ ዙሪያ ያለ ትምህርቶችን አጫጭር ነገሮችን ብታዳምጡ የበለጠ ጸሎታችሁ ኃይል ብርታት ያገኛል። ተዚህ እላችኋል። ኢየሱስ እንደዚህ አይነት መንገድ ተጠቅሟል። አንድ ሰዓት ከጸለየ በኋላ ወደ ደቀ መዛሙርቱ ጋር መጣና ተኝተው አገኛቸው ይላል ስለዚህ ለረፍት ወጣ ብሏል አንድ ሰዓት ከጸለይ በኋላ እንደገና ሌላ አንድ ሰዓት ጸልዩ አሁንም ጎብኝቷቸዋል ሶስተኛ ይህንን አድርጓል ስለዚህ ቀጥ ያለ ሎንግ የማያቋርጥ ነገር ከምታደርጉ ብሬክ እያደረጋችሁ የሆነ ነገር ማለት ኮፊ ሊሆን ይችላል ሻይ ሊሆን ይችላል ጠጥታችሁ መመለስ ወይ የሆነች ነገር አዳምጣችሁ መመለስ ወይ በሆነ ነገር ተወያይታችሁ ወደ ጸሎቱ መመለስ ረጅም ሰዓት እንድትጸልዩ አቅም ታገኛላችሁ አራተኛው ግን ይሄ ከስጋችሁ ጋር ያለውን ትግል የምታሸንፉበት ቤስት መንገድ በልሳን ጸልዩ በቃ ይሄ ልሳን የተባለው ጊፍት ለክርስቲያኖች የተሰጣችሁ ሰዎች በምክንያት ነው የተሰጣችሁ። መጽሐፍ ቅዱስ ቆሮንቶስ መጽሐፍ ላይ ምን ይላል? በልሳን የሚጸልይ ራሱን ያንጻል ይላል። ስለዚህ ምንድነው የምጸልየው ምናምን ብላችሁ የምትጸልዩ ትረሳታችሁ፣ ወይ ቶሎ ጨረሳችሁ፣ ቦርድ እንዳትሆኑ ዝም ብላችሁ በልሳን ጀምሩት። በቃ ልክ ስጀምሩት በልሳ ምንም ምንም ላይሰማችሁ፣ ምንም ፍሬ ያለው ላይመስል ይችላል። ይላል መጽሐፍ ቅዱስ በልሳን ብጸልይ አይምሮ ያለ ፍሬ ነው ይላል ግን ፍሬ የሌለ ይመስላችኋል እንጂ መንፈሳችን ግን እየተነቃቃ እየታደሰ እየበረታ ይመጣል፣ በስጋ ላይ እየገዛ ይመጣል። ስለዚህ ይሄንን ብርቱ ስጦታ ተጠቀሙበት። በጣም እድለኞች ናችሁ፣ የልሳን ጸጋ የተሰጣችሁ ሰዎችና ደግሞ ያልተሰጣችሁ፣ ለእናንተም እግዚአብሔር አዘጋጅቶላችኋል። ከእናንተ የሚጠበቀው በእምነት ሆናችሁ መጠየቅ፣ ከዛ መቀበል፣ በቃ ከዛ በልሳን ጀምሩት። ይሄ ዩኒክ የሚያደርገን በመንፈስ ቅዱስ አማካኝነት የተሰጠን የጸጋ ስጦታ ነው። በመንፈስ እያደጋችሁ እየታደሳችሁ ይመጣል። እንዲሁም ቢውልት ኢን ስፒሪት በልሳን የሚጸልይ መንፈሱ ቢውልት ያደርጋል ይገነባል፣ እየጠነከረ ይመጣል ነው የሚለው። ስለዚህ መጠንከር፣ ጠንካራ የጸሎት ጊዜ እንዲኖራችሁ ልሳን በጣም ወሳኝ ነው። ስለዚህ ወዲያው ግን ከስጋችሁ ጋር ያለውን ትግል አሸንፋችሁ የጸሎት ሰዎች ትሆናላችሁ ማለት ላይሆን ይችላል። ነገም ተመሳሳይ ነገር ማድረግ ይጠበቅባቸዋል። ልክ እንደ ባትሪ ቻርጅ እንደማድረግ ነው ጅም ጊዜ የተጠቀማችሁት ስልክ ባትሪው ይሞታል አይደል? በአንዴ ፉል አይልም። ግን ደግሞ ሰክታችሁት በቆየ ቁጥር በቆየ ቁጥር ባትሪው እየሞላ እንደሚመጣ የጸሎት ህይወት ሳይኖራችሁ ወደ ጸሎት ህይወት ለመግባት ልክ እንደ ቻርጅ ነው የምታደርጉት። በቃ ጥሩ ቻርጀር ካገኛችሁ ፋስት ቻርጀር ስትሰኩት ቶሎ እያለ እንደሚሞላ ይሆናል ማለት ነው። ስለዚህ ነው አክቲቬት የሚያደርግላችሁን መንገድ እየነገርኳቸው ያለሁት። ሁለተኛው ደግሞ የጸሎት ድካም ውስጥ የሚከተን ወይም ደግሞ በጸሎት ደካማ እንድንሆን እንድንሰላቸው የሚያደርገን ነገር ቢኖር ጸሎታችን የማይመለስ ከሆነ ነው። ብዙ ጊዜ ምንም መልስ የሌለውን ነገር እየሄዱ መጠየቅ ምን ማለት በጣም ያደክማል፣ አውቃለሁ። ስለዚህ በምትጸልዩ ሰዓት ምንም ፍሬ የሌለው ሊመስላችሁ ይችላል። እኛ ሰዎች ደግሞ በተፈጥሯችን፣ እንዲሁ በተፈጥሯችን የሆነ ነገር ጠይቆ መቀበል፣ ማግኘት፣ ምላሽ ያለው ምናምን ነገር ያስፈልገናል፣ እንፈልጋለን። ጸሎት ግን እንደዛ አይመስልም። ከዛም አልፎ ግን ብዙ ጊዜ ጸልያለሁ፣ እግዚአብሔር ምንም ምላሽ አልሰጠኝም፣ ጸሎቴ ዘገየ፣ ምንም ነገር እየተፈጠራለ ምናምን እግዚአብሔር ራሱ እንደማይሰማ እስኪመስላችሁ ድረስ የጸሎት ሕይወታችሁን ልታጡት ሁሉ ትችላላችሁ እና ከዚህ የተነሳ በጣም ብዙ ሰዎች እግዚአብሔር አያኝም፣ ስለ እኔ ግድ የለውም፣ ምንም ምላሽ አልሰጠኝም በሚል ምንም ከመጸለይ ሞቲቬትድ ያቆማሉ። ደግሞ በዛው በተመሳሳይ መልክ ልክ ጸለያችሁ ነገር ሲሆን ወዲያው የመጸለይ ሞቲቫችሁ እያደገ ይመጣል። ነገር ግን አንድ እውነት አወቁ፣ እግዚአብሔር ልክ እንደ ኤቲኤም ማሽን ካርድ አስገብተን ገንዘብ የሚያወጣ ምናምን አይደለም። ጸሎት መጀመሪያ መርሳት የሌለብን ትልቁ ነገር ቢኖር ሪሌሽንሺፕ ነው። ጥያቄና መልስ ውድድር አይደለም። ምን ማለት ነው? ከእግዚአብሔር ጋር የሚደረግ ጊዜ የሚወሰድ ጊዜ ከእግዚአብሔር ጋር የምናሳልፈው ጊዜ ነው። ስለዚህ በእንደዛ ጸሎትን ካሰብነው በርደን አይሆንብንም ወይም ደግሞ መልስ ስላላገኘ ምናምን እየተዳበርን የምንቆየው አደለም። ደግሞ እመኑኝ ለእያንዳንዱ ጸሎታችሁ እግዚአብሔር ዋጋ ይሰጠዋል። መጽሐፍ ቅዱስ ይላል በስውር የምትለምኖት አባታችሁ በግልጽ ይከፍላችኋል። ምን ማለት ነው? ማቴዎስ 6 ላይ ያለቃል። እያንዳንዱ ጸሎቶች ክፍያ አላቸው። ምን ግልጽ ክፍያ ይሄንን እርግጠኛ ሆኖ የእግዚአብሔር ቃል ስለሚል ብቻ ማለት ነው። ታዲያ ግን የታለ ካላችሁ፣ ምናልባት እነዚህ ሁለት ምክንያቶች ሊሆኑ ይችላል። የመጀመሪያ ጊዜው ላይሆን ይችላል። የጸለያችሁ ጸሎት ምላሹ በዛ ሰዓት መመለስ ላይኖርበት ይችላል። ጊዜው አይደለም ስላችሁ በዛ ሰዓት እግዚአብሔር ያንን ነገር ቢሰጣችሁ ምናልባት ትከሻችሁ መሸከም አቅቶት ልትሰበሩ ትችላላችሁ፣ ወይ ከእግዚአብሔር መንገድ ጥላችሁት ልትሄዱ ትችላላችሁ፣ ያንን ነገር መሸከም አቅቷችሁ። ወይ ደግሞ ልክ ላይሆን ይችላል ጊዜው በዛ ሰዓት ማለት ነው እንዲሰጣችሁ። ስለዚህ እግዚአብሔር ከእናንተ የተሻለ ስለሚያውቅ ነው ጸጥ ያለው ማለት ነው። ሁለተኛው ደግሞ ምናልባት ትክክል ላይሆን ይችላል። የጠየቃችሁ ጥያቄ እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ሐሳብ ላይሆን ይችላል። ብዙ ጊዜ ታውቃላችሁ እንደዛ ነው ጸሎቶቻችን ሲመዘኑ እግዚአብሔር ጋር መጥተው የእግዚአብሔር ፈቃድ አይደለም። ስለዚህ ትክክል ስላልሆነ መጽሐፍ ቅዱስ ላይ ይላል በምኞታችሁ ትከፍሉ ዘንድ ትጠይቃላችሁ፣ ስለዚህ አይሆንላችሁም ለእናንተ አለ። ለምሳሌ የጎረቤትህን ሚስት የኔ ሚስት አድርጋት ብለህ ብትጠይቅ እግዚአብሔር አይሰጥህም። ልክ እንደዛ አይነት ማለት ነው፣ የማይጠየቁ ጥያቄዎች። ዮሐንስና አንድ ቀን ወንድሙ በዋርነጌስ ብሎ ኢየሱስ ስም አውጥቶላቸዋል፣ የነጎድጓድ ልጆች ማለት ነው። እና ዮሐንስና ያዕቆብ አንድ ቀን እየለመኑት እናታቸውን ይዘው ኢየሱስ ጋር መጡ። ምን ላድርግላችሁ ብሎ ሲጠይቃችሁ ምንድን ነው ያሉት? በመንግስትህ ጊዜ አንዳችን በቀኝ አንዳችን በግራ አድርገን አሉት። በቃ ኢየሱስ ምን አላቸው? የምትለምኑትን አታውቁም። ምን ያለው ይህንን እኔ መስጠት አልችልም አለ። ስለዚህ አንዳንድ ነገሮች የማይጠየቁ ነገሮች አሉ በጸሎታችን ልክ ያልሆኑ እግዚአብሔር እንደ እግዚአብሔር ቃል ያልሆኑ ነገሮች አሉ። ስለዚህ እንደዚህ አይነት ጸሎት እግዚአብሔር አይሰማችሁም። ይሄ ልክ እንደ ድሮ ቤተሰቦቻችን መርፌ መሰካት ምናምን እግዚአብሔር ጠንቋይም፣ ማርተኛም ሌላውን እንትን የሚል ምናምን አይደለም። ስለዚህ እንደ እግዚአብሔር ቃል የሆኑ ጸሎቶቻችን ግን ይመለሳሉ። አንድ ነገር ግን በጣም እወቁ ዛሬ የምትጸልዩት እንደ እግዚአብሔር ቃል የሆኑ ጸሎቶች በሙሉ ዋጋ አላቸው። ጸሎትን እንደ ዘር እዩት። ገበሬ ለምሳሌ ዛሬ እህል ዘራና የታለ እህሉ ብሎ እዛ ጋ ተንካራ አይፈጥርም። ይልቅ ምንድን ነው የሚያደርገው? ይጠብቃል። በትዕግስት ቁጭ ብሎ ይጠብቃል። ምን እስኪሆን? ዘሩ ትንሽዬ ነገር እስከምታወጣ ከዛ እያደገ እስኪመጣ ቅጠል ምናምን አውጥተው ዛፍ ሊሆን እስከሚችል ድረስ ስለዚህ መንፈሳዊ ነገር ጸሎት እንደዛ ነው ጊዜ ወስዳችሁ፣ እርግጠኛ ነኝ ይመለስላቸዋል፣ ይመለስላችኋል። ዘር ነው። በጣም ብዙ ሰዎች ጀርባ ማለት ነው የቆሙ ሰዎች ጀርባ የተንበረከኩ እናቶች አሉ፣ የጸሎት ዘር አለ እና እግዚአብሔር ቆጥሮ የማንም ሰው ማለት አለ፣ ቆጥሮ ዘመን ቆጥሮ ይከፍላችኋል። አንድ እውነት ልንገራችሁ፣ ደስ የሚለኝ አባባል፣ ጸሎታችሁ እናንተን ይቀድማችኋል፣ ቀድሟችሁ እዛ ደርሶ ይጠብቃችኋል። ስለዚህ ዛሬ በእምነት ዘራችሁን ስም በእምነት ከእግዚአብሔር ጋር ህብረት አድርጉ። በእምነት ጸልዩ፣ በእግዚአብሔር ፊት ጊዜ አሳልፉ። ነገ የማትቆጩበትን ክፍያ ጸሎታችሁ ይከፍላችኋል። የእግዚአብሔር ስም ይባረክ። ስለዚህ ሁለተኛው የማይመለስ ጸሎት ምናምን ብላችሁ የምታስቡትን አስቀሩት። እሱ ጸሎቴ ይሰማል። ስለዚህ አይ ዊል ኪፕ ፕሬይንግ ፈርቨንት የሆነ ሉቃስ ምዕራፍ 18 ላይ ጌታ ኢየሱስ የተናገረው ጸሎት ይሄ ነው። ሳታቋርጡ ልትጸልዩ የሚገባችሁን ብሎ ምሳሌ ነገራቸው። ያቺ ሴት አኔዲያን እየሄደች ተነዘንዝ ነበር፣ ያንን ክፉ ዳኛ። ሉቃስ 18 ጠና አንብቡትና፣ በየጊዜው ስትጠይቀው፣ ስጠይቀው፣ ስጠይቀው፣ አንድ ቀን ግን ከንዝነዛዋ የተነሳ ብሎ መለሰ። እግዚአብሔር እንደ ክፉ ዳኛ አይደለም፣ ንዝነዛ ፈልጎ አይደለም። ግን ይሄ እንኳን ክፉ ዳኛ ስለ ነዝነዛዋ ብሎ ከመለሰ የእናንተ አባት የሚወዳችሁ እንዴት ጸሎታችሁን አይሰማም ነው ሐሳቡ። ስለዚህ ዛሬ የምትጸልየውን የአንዳንዱን ጸሎት እየሰማ ነው። ደከም እንኳን ብለህ ስትጸልይ እግዚአብሔር እያየው ነው። እያየው ደግሞ እንደሆነ ካወቅ፣ እርግጠኛ ነኝ ትነቃቃለህ። ይላል መጽሐፍ ቅዱስ የለመናችሁትን የጸለያችሁትን እንደተቀበላችሁ አድርጋችሁ ቁጠሩት ይሆንላችሁማል ይላል። ማርቆስ ምዕራፍ 11 ቁጥር 23 እናንተ ገብታችሁ አንብቡት። ስለዚህ ስትጸልዩ ተጠንቅቃችሁ፣ እርግጠኛ ሆናችሁ ጸል የሆንላችሁ። ሶስተኛው ደግሞ ጸሎታችንን ድክም የሚያደርገን ወይም ደግሞ እንዳንጸልይ ያለንን አቅም ብርታታችንን ምናምን የሚወስድ ነገር ቢኖር ኦፍ ኮርስ የታወቀ ነው ጠላቶቻችን ናቸው። እያችሁ ጸሎት ማለት አንድ ተራ ነገር፣ ደብዳቤ ማንበብ አይደለም። ጸሎት ጀመራችሁ ማለት የሆነ በቃ ዝም ብሎ እያወራችሁ ምናምን ሃይማኖታዊ ስርዓትም አይደለም። ጸሎት በመንፈሳዊ ዓለም ላይ በጣም የሚፈራው ነገር እንደሆነ እወቁ። ታውቃላችሁ ሰይጣን የማይጸልዩ ሰዎችን በጣም እንደሚንቃቸው፣ ምንም የማይፈጥሩ ተራ ሰዎች ስለሆኑ ማለት ነው። የሚጸልይ ሰው ደግሞ በመንግስት ውስጥ ገብቶ ስራ እያስፈጸመ ያለ ነው። ምክንያቱም መጽሐፍ ቅዱስ ሲናገር እናንተ ግን ስትጸልዩ እንዲበሉ ና፣ በሰማይ አባታችን ስምህ ይቀደስ፣ መንግስትህ ትምጣ። የእግዚአብሔርን መንግስት እኮ ወደ ምድር ላይ እንዲሰራጭ እያደረግ ነው። ከዛስ ፍቃድህ በሰማይ እንደሆነ በምድር ትሁን። ሰይጣን የእግዚአብሔር ፈቃድ በምድር ላይ እንዲሆን አይፈልግም። አንተ ስትጸልይ ግን የእግዚአብሔርን የሰማዩን ፈቃድ በምድር ላይ እንዲሆን እየተጣራ ነው። ስለዚህ ጸጥ አይልህ በተቻለው አቅም፣ ከዛ ጸሎት እንድትቦዝን የሚችለውን ሁሉ ማድረግ ይጀምራል። እመኑኝ፣ ለዛ ነው ልክ ጸሎት ህይወት ምናምን ምናምን ብላችሁ ስትጀምሩ ፈተናው የሚበዛው ፈተናው የሚበዛው በቃ በዛም በዚህም በቃ ኃይለኛ ፈተና ግፊያ ነው በህይወታችሁ የሚጀመረው ለምን ሲባል፣ እየነካካችሁት ነው። ምንም ማጸልዩ ከሆነ ምንም ችግር የለውም። እንደማንም ሰው ትኖራላችሁ። ድንዝዝ ብላችሁ ትበላላችሁ፣ ፊልም ታያላችሁ፣ ትተኛላችሁ፣ ስራ ትሰራላችሁ። በቃ እንደዚህ አይነት ህይወት ትኖራላችሁ። አይነካችሁም፣ በቃ አይነካችሁ ሚን ኢሰንስ ሲል ጠላታችሁ አይደለም ማለት አይደለም። ግን መጸለይ ሲጀምሩ ዘ ሞስት ዳንጀረስ ፐርሰን እየሆናችሁ ነው። የመንግስቱን ዓለም እየጣላችሁ እያፈረሳችሁ ትጀምራላችሁ። በቃ ይሄ አደገኛው ነገር ነው። እንደዚህ ብላችሁ አስቡ። ለምሳሌ ቢምቢዎች በምድር ሁሉ ላይ አሉ። እኔ አሁን ቤቴ ውስጥ ሳሎኔ ውስጥ ከውጭ ከበር ውጭ እየበረሩ ላሉ ቢምቢዎች ተጨንቄ አላቅም ምንም ስለማይፈጥሩ በእኔ ላይ ደሞ ሞመንት ግን እነዛ ቢምቢዎች ቤት የገቡ ማለት ማወክ ይጀምራሉ እኔን ሌሊት አያስተኙኝም ጩኸታቸው አያስተኛም ይበሉኛል በቃ ይነካኩኛል ስለዚህ ምን አረጋል ወዲያው ቢምቢ ማጥፊያን ጭሴን ምናምን አዘጋጅቼ ቢምቢዎቹን መቃወም እጀምራለሁ እዛ አካባቢ እንዳይሆኑ ጸሎት ጀመራችሁ ማለት እንደዛ ነው የጠላት መንግስት ሊያስቡት ይሄ ምድር ገዢዋ ሰይጣን ነው በገዢው ላይ መንቀሳቀስ፣ እንቅስቃሴ ድምፅ መፍጠር ምናምን መንግስቱን ማንቀሳቀስ ጀመራችሁ። ለዛ ነው ሊዋጋችሁ የሚሞክረው። እመኑኝ ግን እናንተ አሸናፊዎች ናችሁ። ጠላት እንዲንቃችሁ የማትፈልጉ ከሆነ በህይወታችሁ ላይ ሀያል ስራ የጸሎት ስራ ታላላቅ ነገሮችን ማድረግ የምትፈልጉ ከሆነ ብድግ በሉ። ይህንን አስባችሁ ራሱ መጸለይ ትችላላችሁ። መጽሐፍ ቅዱስ እንዲህ ብሎ ነው የሚመክረን የእግዚአብሔርን የጦር ዕቃ ልበሱ ነው የሚለን ኤፌሶ ምዕራፍ 6 ላይ ማለት ነው ከቁጥር 10 ጀምሮ አንብቡት በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ብሎ ነው የሚናገረው። ስለዚህ እግዚአብሔርን የጦር ዕቃ ለብሳችሁ ወደ ጦር ሜዳ መግባት ነው። ከዛ ብዙ የምታስመልጡት ነገር አለ። እመኑ። ዳንኤል በህይወቱ ላይ የተፈጠረው እንዲህ አይነት ነገር ነው። ገና ጸሎት ሲጀምር ጾም ጸሎት ነው ደግሞ የጀመረው፣ የአገር ጉዳይ ይዞ ነው ወደዛ የገባው የትግል ሜዳ ውስጥ የገባው፣ በቃ ሰይጣን ተንጫጫ ታውቃላችሁ የፋርስ አለቃ ይለዋል። ከመልአኩ ሚካኤል ጋር እስኪደባደብ ድረስ ከባድ ውጊያ እስኪፈጠር ድረስ ነው የዳንኤል ጸሎት ኢምፖርተንት የነበረው። እና ገብርኤል ጸሎቱን ይዞ ሲመጣ በቀላሉ እንዲመለስለት አልፈቀደም። በቃ ኖ አለ። ለምን ሲባል የትውልድ ጉዳይ የሰባ አመት ጉዳይ ነው። ሊያስፈታ የነበረው ሰውየው ጸሎት ጀምሮ ማለት ነው። አንቺ ጸሎት ስትጀምሪ፣ አንተ ጸሎት ስጀምር የትውልድ ጉዳይ ልታስለቅቅ ለዛ ነው ከፍተኛ ውጊያ የሚመጣበት እና እንቅልፍ እንቅልፍ እንዲልህ ሊሞክር ይችላል። አይምሮ ውስጥ ሀሳቦችን ሊልክ ይችላል። የዲያቢሎስ ፍላጻዎች ይለዋልና በቃ የሆነ ቲክቶክ ያየኸውን ያመጣባል። የሆነ ስልክ እንዲደወል ያደርጋል። ከዛ በቃ የማይሞክረው ጥረት የለም። አንተ ጸሎት እንድታቁም ሊያስፈራራህ ይሞክራል። ልክ ጸሎት ሲጀምሩ ሰዎች ይፈራሉ፣ እና የሆነ ነገር የሚያያቸው የሚይዛቸው ምናምን ሊመስላችሁ ይችላል። ይሄ ሁሉ ውጊያ እንደሆነ እወቅ። ስለዚህ የሆነ ነገር እንደምትፈጠር ስታ ብድግ ብለህ ጸሎትህን ትቀጥላለ። ስለዚህ ሲግናልህን ጠንከር በማድረግ የበለጠ ወደ ጌታ በተጠጋ ቁጥር የበለጠ ዳውንሎድ ማድረግ የምትችልበትን አቅም ታገኛለ። እንደ ዋይፋይ እዩት ማለት ነው። ልክ ከዋይፋዩ በራቃችሁ ቁጥር የዳውንሎድ አቅሙ ቀስ እያለ እየወረደ ይመጣል። ስትጠጉ ደግሞ ስትሪንግዙ ይጨምራል። ልክ እንደዛ ነው። የበለጠ በጸሎት ስትበረቱ ቁጥር የበለጠ ብዙ ነገር ዳውንሎድ ማድረግ ትችላላችሁ። በመንፈስ ዓለም ላይ እየበረታችሁ፣ አይኖቻችሁ እየተከፈቱ ብዙ ነገር እያስለቀቃችሁ ትመጣላችሁ። እግዚአብሔር በጸሎት ያበርታችሁ። አራተኛው ደግሞ በጸሎት ህይወታችን ላይ እንድንደክም የሚያደርገን ነገር ቢኖር ለጸሎት ያለን አመለካከታችን ነው። በጣም ብዙዎቻችን ጸሎትን ልክ እንደ ግዴታ ሃይማኖታዊ ስርዓት ነው የምናስበው። ስለዚህ በቃ ልክ እንደ ቼክ ሊስት ዛሬ ይጸልያለሁ፣ አልጸለይኩም ምናም የሆነ በቼክ ሊስት አድርገን ነው እንጂ ከፍቅር ተነስተን ሳይሆን እንደ ማንዴት ግዴታ። በእርግጥ ሀሳቡ መጥፎ አይደለም፣ ግን ብዙ ነገር ግዴታ ሲደረግብን ታውቃላችሁ እንደማናደርገው በግድ አድርገው ምናምስ። አትንካ ከተባልክ ለምሳሌ ለመንካት ፍላጎት ይመጣል። ይህን ውሰድ ያዝ ምናምስ ላለመያዝ ፍላጎት ይመጣል። ልክ እንደዛ እንሆናለን። ጸሎትን እኛ ራሳችን ፈልገን ኢኒሽቲቭ የሚያደርገን ላፍቅር ናፍቆት ከጌታ ጋር የማሳለፍ ነው እንጂ መሆን ያለበት ሃይማኖታዊ ስርዓት አይደለም በቃ ይሄ ቲክቲክ የምናደርገው በቀን አምስት ጊዜ የምንሰግደው ምናምን አይነት ነገር አይደለም እንደዛ አለም የኔና የእናንተ የጸሎት ስነ ስርዓት ልዩ የሚያደርገው ከእግዚአብሔር ከአባባ ጋር ህብረት የምናደርግበት ነው ለዛ ነው ጌታ ኢየሱስ ክርስቶስ ጸሎት ሲያስተምራቸው ምን እንዳላቸው ትዝ ይላችኋል እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ አልና በሰማይ የምትኖር አባባ ምን ማለት ነው? በቀላሉ ወደ መሬት ስናወርደው ከአባታችሁ ጋር ምን አይነት ህብረት ነው ያላችሁ? በጣም የሚወዳችሁ አባት ቢሆን ማለት ነው። እናንተ በጣም የምትወዱት አባታችሁ፣ ሁሉም ነገር የሚያሟላላችሁ፣ ለእናንተ የሚጠነቀቅ የሚያስብ አባታችሁ ጋር ምን አይነት ህብረት ነው ያላችሁ? ቆይ ዛሬ አባቴን ማግኘት አለብኝ፣ አንድ ሰዓት አባቴን ያገኛለሁ፣ እንደዚህ ነው ወይስ አጤፍ በተመቻችሁ ሰዓት ደስ ባላችሁ ጊዜ አባባ ጋር እድሉን ስታገኙ አጋጣሚውን ስታገኙ የሆነ ነገር ፈልጋችሁ ምናምን እንደምትሄዱ ከእግዚአብሔር ጋር በዛ ደረጃ ህብረት ይኖራችሁ። ስለዚህ ፎርማሊቲያችሁ ምናምን መጀመሪያ እንዲያደርጋሉ ከዛ እንዲያ እሱን ተውትና፣ ኤኒ ታይም ሊሆን ይችላል ውስጣችሁ በቃ ከጌታ ጋር ማውራት ከፈለገ ሆድ እንኳን ባስብ ይላችሁ የሆነ መንገድ ላይ የሆነ የሽንት ቤት እንኳን ረፍት ብታገኙ እግዚአብሔር ወይ ግን ይሄ ነገር በቃ ልክ እንደዚህ አይነት ህብረት ይኖራችሁ። ጸሎት ነው ባይዘው ወይ ጸሎት ማለት ከእግዚአብሔር ጋር የሚደረግ ኮሚኒኬሽን ህብረት ነው። ኮመን ዩኒየን አብረን ከእግዚአብሔር ጋር የምናወራው እግዚአብሔር የሚመልስልን እኛ የምናወራው ሃሳባችን የምንነግረው ሃሳቡን የሚገልጥበት ነኛ እንደዛ አድርጋችሁ ካሳባችሁት የበለጠ ጸሎት ያላችሁ አመለካከት እየተለወጠ ይመጣል። ጌታ ኢየሱስ እንደዛ ነው የሚያደርገው። ድንገትም ይላል ወደ ረባዳማ ስፍራ ይሄዳል ለጸሎት ጥሏቸው። በቃ ድንገት ደቀመ ድንገት በቃ እናንተ ሂዱ ብሎ ያዛቸውና እሱ ለጸሎት ይመለሳል። ድንገት በቃ ድንገት እግዚአብሔር ከአባቱ ጋር ህብረት ሊያደርግ ማለት ነው። የሆነ እንደዛ አይነት ትሬንድ ይኑረን እንጂ፣ ይሄ ጸሎት ቲክሊስት ሊስት አይደለም። ዛሬ ጸልያለሁ ነገ አልጸለይኩም እንደዚህ አይደለም። እሺ፣ እግዚአብሔር ቁጭ ብሎ በሰማይ የኔና እናንተ ስንጸልይ እየጠበቀ አቴንዳንስ የሚይዝ አይደለም። እንደዛ አታስቡ። እግዚአብሔር ከኛ ጋር ማውራት ይፈልጋል። ገደብ የለውም ጊዜ የለውም፣ ቦታ የለውም። አት ኤኒ ታይም ከእግዚአብሔር ጋር ህብረት ማድረግ ትችላላችሁ ማለት ነው። ሲምፕል ነው አይደል? ለጸሎት ያለን አመለካከት በዛ መንገድ ይቃኝ። ስለዚህ ረጅም ሰዓት አምልኮም ስትከፍቱ፣ ምንም መዝሙር ስትከፍቱ ምናምን፣ ብቻ የሆነ የጸሎት አትሞስፌራችሁ ውስጥ ኢንጆይ እንድታደርጉ ታደርጉ። ቁጭ ብላችሁ ሜዲቴት ለማድረግ ጊዜ ውሰዱ፣ የእግዚአብሔርን ቃል እያጠናችሁ ማለት ነው። መዝሙር መጽሐፍ በተለይ በጣም ጸሎታችሁን የሚያሳድግ ጠንካራ ጥልቅ ሀሳቦች ያሉት የዳዊት ጸሎቶች ናቸው። መዝሙር መጽሐፍን እያነበባችሁ ጸሎ ያቸው እነሱ። መዝሙር 23 መዝሙር 91 ከጥበቃ ጋር የተያዘ መዝሙር 27 የተለያዩ ብዙ ክፍሎች አሉ። መዝሙር 40 ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ይላል መጽሐፍ ቅዱስ። እና እንዲሁ በሳይለንስ እንኳን እግዚአብሔር ፊት በቃ ቁጭ ማለት ጸሎት እንደሆነ ታውቃላችሁ። ተመሰጡ በቃ በተመስጦ ሰዓቱ ይላል ጴጥሮስ አይደል። ስለዚህ በእግዚአብሔር ተመሰጡ፣ ደስ ይበላችሁ፣ ጥሩ ጊዜ አሳልፉ። ጸሎት ነው። አምስተኛውና ደግሞ ወሳኙ ነገር ልንገራችሁ። ኦ ሰዓት ብዙ ሄደብኝ። እስቲ አምስተኛ ነው ብላችሁ የምታስቡትን እናንተ በዚህ አስተያየት መስጫ ስር አስቀምጡልኝ፣ እኔ ደግሞ በዛ ጉዳይ ላይ ማብራሪያና ምን ማድረግ እንዳለብን አስቀምጥላቸዋለሁ። ያው እንግዲህ ሰፊ ስለሆነ እርግጠኛ ነኝ ከዚህ በኋላ እነዚህ አራቱን እንኳን በህይወታችሁ ላይ ዴይሊ ብትጠቀሙ የጸሎት ህይወታችሁ ዴይ ቱ ዴይ እየተቀየረ ስር እየሰደደ ጠንካራ የሆነ እንደሚመጣ አምናለሁ። ግን ደግሞ ሰነፍ የሚያደርጋችሁን ስጋችሁን፣ ሰይጣንን፣ ዓለምን፣ ሀሳብን የምታሸንፉበት ጠንካራ የእግዚአብሔር ጸጋ ሊኖራችሁ ያስፈልጋል። ይህን የእግዚአብሔር ጸጋ ደግሞ በእግዚአብሔር ቃል ውስጥ መካፈል ትችላላችሁ። እንደገና እግዚአብሔር ደግሞ ጸጋውን እንዲያበዛላችሁ በኃይልና በብርታት ስላልሆነ ማለት ነው። ደግሞ አንድ የሚጠቅማችሁ እስቲ መልካም መጽሐፍ ላስተዋውቃችሁ። ከወራቶች በፊት የጻፍኩት መጽሐፍ ነው። ታካች ሰው ይባላል ይህ መጽሐፍ በጣም ስንፍና ለሚያስቸግራችሁ ይሄ እንቅልፋምነት፣ ስራ መፍታት ምናምን ያሉበት እነሱን ሁሉ ሀሳቦች ያነሳል። አስሩ የስንፍና ምልክቶችና እነሱን የምንዋጋበት መንገድ ይላል። በጣም ትጉ መሆን ከፈለጋችሁ በጸሎት ህይወታችሁ፣ አገልግሎታችሁ፣ በመንፈሳዊ ህይወታችሁ በጣም ይጠቅማችኋል። እስቲ እነዚህን ወራቶች እቺ መጽሐፍ ባላችሁበት ስፍራ በፍጥነት ዴሊቨር እናደርግላችኋለን። እናንተ ደግሞ ወዲሁኑ ገዝታችሁ ምንም ሳትጨናነቁ መጽሐፉን አንብቡት። እንደ እግዚአብሔር ቃል ሀሳብ የተጻፈ ነው ብዙ ጥቅሶች ብዙ ምሳሌዎች ውስጡ ታገኛላችሁ ስለዚህ ተጠቀሙበት አላችሁ ገዝታችሁ በጣም ስንት ነው ሁለት መቶ ብር ናት ሲሊ ዋጋ ነው በሁለት መቶ ብር ግን ትልቅ እግዚአብሔር ቃል ውስጥ ያሉትን ውዝደሞች የምትካፈሉበት ሊሆን ይችላል ለማንበብ ደግሞ በጣም ትጉሁ ነው ወይዘወ መጽሐፍ ቅዱስ እንኳን በንባብ መልክ ነው ወደኛ ይመጣ ስለዚህ እንደዛ ብታደርጉ እንደምትጠቀሙ አምናለሁኝ ከስር ባስቀመጥኩላችሁ ስልክ ቁጥሮች ደውሉ ዛሬ ሆኑ እዘዙ ነገር ድረስ እንዳታቆዩ ማለት ነው በተረፈ እናንተ የዚህ ነገር ተጠቃሚ ከሆናችሁ በዚህ ሚዲያ ላይ እየተጠቀማችሁ እንደሆነ እንዳውቅ ማለት ነው። ይህንን መልእክት ለሶስት ሰው ለአራት ሰው ሼር አድርጉ። ሌላ ምንም እንዲህ እና እንዲህ አድርጉ አላችሁም። ሞር ሼር ስታደርጉት በሞር ኢንፍሉዌንስ ያደርጋል። ሞር እኔ ወደ እናንተ ሀሳቦችን መምጣት ችላለሁ። እናንተ የበለጠ ትባረ ካላችሁ መንፈሳዊ ህይወታችሁ እየጠነከረ እያደገ እየተቀየረ ይመጣል። እርግጠኛ ነኝ ይህን ማድረግ ከባድ ስራ እንዳልሆነ አምናለሁ። በተረፈ ተባረኩልኝ መልካም ጊዜ የሆነላችሁ ፕራክቲካል አድርጓቸው እሺ እነዚህ ነጥቦች ተባረኩ